ወመንፈስ ቅዱስ አሃዱ አምላክ አሜን ክብርት አፈ ጉባኤ ክቡር ሓጂ ሼክ ሓጂ ኢብራሂም፣ ክቡራን ሚኒስትሮች፣ ክቡራን የሃይማኖት መሪዎች አባቶች፣ እንዲሁም ክቡር ሊቀ ትጉሃን ሰዓት ለመቆጠብ ቀደም ብሎ የተጠራው ጥሪ የስም አጠራር የኔም እንዲሆንልኝ በታሳቢነት እንዲወሰድልኝ በታላቅ ትሕትና እጠይቃለሁኝ። ከሁሉ አስቀድሞ የብፁዕ ወቅዱስ አባታችን ቡራኬ ይድረሰን። ብፁዕ ወቅዱስ አባታችን በልዩ ልዩ ምክንያት እንጂ በዚህ ታላቅ ጉባኤ ለመገኘት ነበረ። ስለሆነም ስላልተመቻቸው እኔ ተወክዬ ቀርብ ያለሁኝ። እግዚአብሔር በዚህ ሰላም ጉባኤ በጋራ እንድንነጋገር እንድንወያይ ስለፈቀደልን ክብርና መስጋና ለእርሱ ይሁን እላለሁ። ሰላም ለሁላች ይሁን፣ ሰላም ለሀገራችን ይሁን፣ ሰላም ለሁላችንም ይሁን፣ ከሰላም በላይ ምንም የለምና። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ይነብብ ሰላም ላይለ ህዝቡ ወላይለ ጻርቃኑ ወላይለ እለይ መይጡ ልቦሙ ሀቤሁ። እግዚአብሔር አምላክ የሚናገረውን እሰማለሁ ሰላምን ለህዝቡና ለቅዱሳኑ፣ ልባቸውንም ወደ እርሱ ለሚመልሱ ይናገራልና። መዝሙር ሰማንያ አምስት ቁጥር ስምንት እግዚአብሔር የሚናገረውን እሰማለሁ። አዎ እግዚአብሔርን መስማት እጅግ ደስ ይላል። እግዚአብሔርን መስማት ያጽናናል። እግዚአብሔርን መስማት ያረጋጋል። እግዚአብሔርን ከመስማት በላይ ምንም የለምና፣ ስለሆነም እሱ የሚናገረውን እሰማለሁ። ለህዝቡም ሰላምን፣ ልባቸውንም ወደ እርሱ ለሚመልሱ ሰላምን ይናገራልና ቅዱስ ዳዊት በመዝሙሮ የሰላም አምላክ የሆነውን እግዚአብሔርን መስማት እውነተኛ ሰላምን ለማግኘት በሰላም ለመኖር ለአማራጭ የማይቀርብ ፍቱን መድኃኒት መሆኑን ያረጋግጥልናል። እንደሚታወቀው ስለ ሰላም ምሁራኑ ብዙ ጽፈዋል፣ ተናግረዋል አሰልጥነዋል። ኃያላኑም ሰላምን በጦር ለማስፈን ብዙ ደክመዋል፣ ጥረዋል። ይሁን እንጂ በዚህ መንገድ የሚፈጠር ሰላም ብልጭ ድርግም የሚል ዘላቂ ሰላምን ሊያመጣ የማያስችል አድካሚ ከመሆኑም በላይ የንጹሐንን ህይወት የሚያሳጣ ሀብት ንብረት የሚያወድም ትውልድን በብዙ ነገሩ የሚጎዳ መሆኑን ከሀገራችን ጀምሮ በዓለም ዙሪያ እያየን ነው። ትናንት ውበትን ተጎናጽፈው የነበሩ ከተሞች ዛሬ ላይ ምን እንደሚመስሉ ሁላችንም የዓይን ምስክሮች ነው። ስለዚህ ሰላምን ለማግኘት የሰላም አየር ለመተንፈስ እግዚአብሔር የሚናገረውን እሰማለሁ፣ ሰላምን ለህዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱ ይናገራልና ሲል ነቢዩ ዳዊት እንደነገረን ሰላምን ፈላጊዎች እስከሆን ድረስ ልባችን የግጭትን፣ የጦርነትን፣ የጦርን፣ የመለያየትን፣ የእልክን ሐሳብ ሰርዞ በንስሐ ወደ እግዚአብሔር መመለስ የመጀመሪያው እርምጃችን መሆን አለበት። ልብ ወደ እግዚአብሔር ሲመለስ እግዚአብሔርን ሲሰማ የእግዚአብሔርን ትዕዛዝ ልብ ወደ እግዚአብሔር ሲመለስ እግዚአብሔርን ሲሰማ የእግዚአብሔርን ትዕዛዝ ለመጠበቅ ዝግጁ ይሆናል። አይደለም ለሚመስለው ለወገኑ ለአራዊቱ፣ ለእንስሳቱ የደራዬ የፍቅር ልብ ይኖረዋል። ገርነትንም ገንዘቡ ያደርጋል። ከመልካም ፍሬዎች አንዱ ገርነት ነውና። የዋሃንሰ የወርስዋ ለምድር ወይትፌስሑ በብዙ ሰላም። ገሮች ግን ምድርን ይወርሳሉ በብዙ ሰላም ደስ ይላቸዋል። መዝሙር 37 ቁጥር 37 የልብ ደስታ ሰላም ነው። ከሰላም ውጭ የሚገኝ ድልና ደስታ ጸጸትና ሮሮ የማይለየው ነው። ስለሆነም ካላስፈላጊ ጸጸት ለመዳን የታሪክ ተወቃሽ የትውልድ ተጠያቂ ላለመሆን የሁሉም ወገን ለሁሉም ወገን ወይም የሁሉንም ወገን ቅንነት ይጠይቃል። ስለ ቅንነት ቅዱስ መጽሐፍ ዕቀብ የዋሃተ ወትሬኢ ጽድቀ እስመ ተረፈ ብእሴ ሰላም እስመ ተረፈ ብእሴ ሰላም፣ ቅንነትን ጠብቅ ጽድቅንም እይ፣ ለሰላም ሰው ቅሬታ አለውና ሲል እንደነገረን እግዚአብሔርን የሚሰማ ገር የሆነ ቅንነትን ይጠብቃል እውነትንም ይሰማል፣ እውነትንም ይረዳል። የሰላም ሰው ነውና በሰላም ይኖራል፣ ሰላምንም በተግባር ያሳያል። እግዚአብሔርም ይሰውረዋል፣ ይረዳዋል። በሰላም ሰውነታቸው የሚጠቀሱ እግዚአብሔር ለታሪክ ከብዙ መከራ የሰወራቸውና የጠበቃቸውን እነኖህን እነ አብራምን እነሎጥን ወዘተ መጥቀስ ይቻላል። ስለሆነም የሰላምና የሰላም አራዮቻችንንና ምሳሌዎቻችንን በመከተል ሁሉም ነገር በሰላማዊ መንገድ እንዲፈታ ከና አብርሃም ከነሎጥ እንማር። ግጭትን፣ ችግርን፣ ጥላቻን እንዴት እንደተፈቱ እንዴት እንደፈቱ በሰላም እንዴት መኖር እንደሚቻል አስተማሪዎቻችን ናቸውና ለሰላም ከልብ የሚመነጭ ሰላም ከልብ የሚመነጭ የከንፈር ፍሬ ወሳኝ ነው። አበው ካነጋገር ይፈረዳል፣ ካያያዝ ይቀደዳል እንዲሉ ለሰላም እንቅፋት መሰናክል ከሚሆን የአነጋገር ፈሊጥ ጥንቃቄ ማድረግ የሰላም ፈላጊ ትልቁ ድርሻ ነው። ለዚህም ነው ቅዱስ መጽሐፍ የከንፈሮችን ፍሬ እፈጥራለሁ በሩቅም በቅርብም ላለው ሰላም ሰላም ይሁን እፈውሰውም አለሁ ይላል እግዚአብሔር። ኢሳይያስ 57 ቁጥር 19። ለሀገራችን ሰላም መታጣት አንዱ ምክንያት ለኢትዮጵያውያን እንግዳ ነገር ሕሊናን የሚያቆስል ከየአቅጣጫው የሚወረወር የከንፈር ፍላጻ ነው። ኢትዮጵያ ሀገራችንን ከማይመጥን ጸብ አጫሪ ጥላቻንጋሽ ንግግር መቆጠብ የዕለት ከዕለት አንዱ ስራችን መሆን አለበት። ያን ጊዜ ውድቀታችንን የማይሻ የአባቶቻችን አምላክ ቀንም ሌትም እጆቿን ዘርግታ ማዳኑን ወደምትማጸነው ኢትዮጵያ ሀገራችን በአይነ ምሕረቱ ይመለከታል። ሰላምን ያጣችበት ቁስሏንም ይፈውሳል። ሰላም ሰላም ለኢትዮጵያና ለሕዝቧ እንደሚልም የታመነ አምላክ ነው። ከእኛ የሚጠበቀው ከክፉ ሥራዎች መራቅና እግዚአብሔርን ደጅ መጥናት ብቻ ነው። የተከበራችሁ የዚህ ሰላም ጉባኤ ተሳታፊዎች፣ ታዳሚዎች፣ መሪዎች ይህ ዘመን ለእኛ የሃይማኖት መሪዎች ራስ ምታት፣ የልብ ስብራት ነው። ምክንያቱም ሐዘናችን ቅጥ አጥቷል። ተሰሚነታችንና ተደማጭነታችን ወደኋላ መለስ ብለን ከአባቶቻችን ጋር ካነጻጸር ነው ተሰሚነታችንንና ተደማጭነታችንን ወደ ኋላ መለስ ብለን ከአባቶቻችን ጋር ካነጻጸር ነው ቁልቁለት ላይ እንገኛለን። ገዳዮችም፣ ተገዳዮችም፣ ተፈናቃዮችም፣ አፈናቃዮችም፣ ተሳዳጆችም፣ አሳዳጆችም የእኛ ልጆች ናቸውና ሃይማኖትን ወክለን እኛ ራሳችንን ሆነን እንደ አባቶቻችን ልንሰራው የሚገባንን ባለመስራታችን በቀኝም በግራም ያሉ አባቶቻችን ናቸው ለማለት ወገኖቻችን ተቸግረውብናል። ስለዚህ ቀኑ ፈጽሞ ሳይመሽ ሃይማኖትን ከፖለቲካ ፖለቲካን ከሃይማኖት ሳንቀይጥ ለሰላም እንቁም። እግዚአብሔር አምላክ የሚናገረውን እንስማ። ሰላም ለሕዝቡና ልባቸውን ወደ እርሱ ለሚመልሱ ሁሉ ነውና ልባችን ከልከኝነት ተላቆ ከሰጥ አገባ ከውዝግብ ነጽቶ በሰላማዊ መንገድ ችግሮቻችንን ሁሉ ለመፍታት ወደ እግዚአብሔር እንቅረብ። ለነገው ትውልድም እናስብ። ስለሆነም በተለያየ መንገድ የምትገኙ ወገኖች በሙሉ የሰላም ጥሪያችንን ተቀብላችሁ ዘመኑ በሚፈቅደው መንገድ እንድትነጋገሩ ችግሩን እንድትፈቱ ምድሪቱ እረፍት እንድታገኝ ሞት፣ ስደት፣ መፈናቀል እንዲቆም እኛ የሃይማኖት አባቶች ለመንግስትም ለተቃዋሚዎችም ጥሪያችንን ከፍ አድርገን እናስተላልፋለን። ሰላም ለሀገራችን፣ ሰላም ለሰው ልጆች በሙሉ፣ ሰላም ለዓለም በሙሉ፣ ሰላም ለእያንዳንዳችን ይሁን። ለሀገራችን ለኢትዮጵያም ሰላሙን፣ ፍቅሩን፣ አንድነቱን አብዝቶ ይስጥልን። እግዚአብሔር ይባርክልን። እግዚአብሔር ከሁላችን ጋር ይ